እኔ ነገርሽኝን ሁሉንም እቤት ሄደሽ ለሁሉም ባሉበት ተናግረሽ አደይን ነፃ ታውቃታለሽ። ልቀቅኝ። እንደውም በቃ ልቀቅኝ። ጋር አደይም ስለደረስንባት ነው እንጂ መሄዱ አይቀርም እኮ ምን አልኩ? ወዴት ነው ደሊ ጋር ሊሄድ ነው? በዚህ ሁኔታ ውስጥ እዚህ ቤት መቆየት አልችልም። ሳይግልግል እና ምንድን ነው የገጠረሽ? ሂጂ ደግሞ ተመልሰሽ እዚህ ቤት እንዳትመጭሽ። ቆይ እንዴት ነው ሰው እህቱን መርዝ የሚያበላው? በቃ እትዬ፣ እኔ ምንም ያደረግኩት ነገር የለም። ፍቅርና ቤዛ የሚሉትን ነገር እየሰሙ እንደዚህ አይበሉኝ። እኔ ምንም አላደረግኩ። ቤዛ፣ ስምጣና ሁሉንም ነገር እንነጋገራለን። አሁን ተረጋጊ፣ ሂጂ፣ ክፍልሽ ግቢ። እንደዚህ ይሻላል። አዎ፣ ሂጂ ግቢ። ቲና፣ አንቺ ምን ልትሰሪ ይመጣሽ? ዴቭ፣ እንዴት ነው? ምን ፈልገሽ ነው? ምን ብትፈልጊ ነው እዚህ ድረስ የመጣሽው? ቆይ፣ አንቺ ምን አይነት ጨካኝ ነሽ? ግስቴን አታስጨርሽው። ምን ልታመጪኝ? እኔ ምንም እንዳላደረግኩ ልብሽ ያውቀዋል። ደግሞ እንደዚህ አቱ ቢ ዞር በይልኝ። ይቺ የተረገመች አደይናት እንደዚህ ያደረገችው። ፍቅር፣ ዝም ብለሽ አትፍረጅ። ለምንድን ነው የማልፈርደው? የምታደርገውን ነገር አትመለከትም?

ቢሆንም ለጊዜው እዚህ ቤት ቤዛ ተንኮል ስለተጋለጠ ደስ ያላችሁ፣ ቤዛ ማለት ነው። በዚያም ብትል በዚህ መቼም ቢሆን ሊሳካላት አይችልም። እሷ ግን ከመሞከር መቼም ቢሆን ወደኋላ አትልም፣ ልትልም አትችልም ግን ደግሞ ምንም ይሁን ምን ብዙ ነገሮችን ትሞክራለች፣ አንዱም አይሳካላትም። የሆነ ነገር ማለት መሰናክል ትሆናለች እንጂ ለሰው እስከ ጥግ ባሰበች ልክ ጭራሽ እንትን አይሄድላትም። ሰው ለመግደል ትሞክራለች፣ አይሳካላትም። ምክንያቱም በቃ ማለት እሷ በጭፍን ጥላቻ ስለሆነ የምትንቀሳቀሰው ምንም አይሳካላትም ማለት ነው። እንግዲህ ከመጀመሪያ ጀምሮ ብዙ ነገሮችን እያደረገች ነው። ከዛም ቀጥሎ እንግዲህ ከነ አዴ ለሊን ብዙ ነገሮችን ሮማንን ጨምሮ እንግዲህ አሳልፋ ሰታለይ ለናለልኝ እንግዲህ ቢቻላት ሽጣለች። ብር ተቀብላባችኋለች። ከዛም ብሯን ተቀብላብቻ ብቻ አይደለም በህይወታቸው ፈርዳባችኋለች። ምና ምን አገባኝ፣ ግደሉ፣ ግደሏቸው፣ ግደሏት ምናምን ነው የምትለው። እና እስከዚህ ድረስ ነው የጭካኔዋ ጥግ፣ እንዲቀላል ነገር አይደለም ማለት ነው። ግን ደግሞ እግዚአብሔር ይመስገን እነሷ እሷ በዛ ልክ ለእንትን ብትሰጣቸውም እነሱ ለሞት አልተጋለጡም ማለት ነው። እንግዲህ ዛሬም ዴቭን እና ቤዛ ቤዝ ሶሪ ዴቭን እና ፍቅርን ለመግደል ያደረገችው ሙከራ አልተሳካ ማለት ነው። በነገራችን ላይ ዴቭን አልነበረም ያሰበችው፣ ያሰበችውና ዋና ታርጌቷ የነበረው ለመጀመሪያ ለአዴ ነበር። ያ ምግብ የመጣው ለአዴ የመጣው ምግብ ለ ስትሰጥ አዴ ለዴቭ ሰጠችው አጎረሰች ምናምን ያንን ሲበላ እሱ ታመመ ማለት ነው፣ ሆስፒታል ገባ። እንግዲህ እግዚአብሔር ይመስገን ያው ተርፈው ተመልሰዋል ማለት ነው። እናትየቱም በሌላ ስሜት ውስጥ ገብታለች፣ ግን ያው ተመስገን ነው። ሰላም ውድና የተከበራችሁ የቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ከእኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ከች ብለናል። ስለዚህ ቪዲዮውን ስትጀምሮ ላይክ ማድረጋችሁን አትርሱ፣ ላይክ አድርጉ። እስከ እስከመጨረሻው በማየት ሀሳብ አስተያየታችሁን አስቀምጡልን ማለት ነው። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን ምስጋናችን ከፍ ያለ ነው። በጣም አመሰግናለሁ። አይዞሽ አብሽሪ የምትሉኝ ቤተሰቦች ክበሩልኝ ማለት ነው። እውነት ለመናገር ብዙዎቻችሁ ደግሞ ሰብስክራይብ ሳታደርጉ የምትከታተሉ፣ ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ የእኛ ቻናላችን ከፍ ይላል፣ ጥሩ ነገር ይዘን የምንቀርብበት ይሆናል ማለት ነው። እየተጫወትን እየተሳሳቅን የምናልፍበት ቻናል ነው። ስለዚህ ሰብስክራይብ አድርጉ ማለት ነው። እንግዲህ በዛሬው ቪዲዮ እንግዲህ ቤዛ ወይዘሮ ቤዛ በተንኮል ድግሪዋን የጫነችው ቤዙ ዛሬ ተንኮሏ ተጋልጦባታል። ብዙ ነገሮች ማድረግ ብትችልም፣ ብዙ እርምጃ ምህር ብትችልም ግን መጨረሻ አላመረ ማለት ነው። ከሞዴ ቆዲ ኋላ አላለችም፣ ምክንያቱም ያው ተንኮሏን አውቆባት ነበር፣ አዴይ ማውቃበት ነበረ፣ ለሊም ገብቷት ነበር። ነገር ዮሹ ከዛም እንግዲህ ለነ ዳይመንድ ይነግራቸው ዳይመንት እንግዲህ መንቁርቷን ይዞ ና ያስለፈለፋት ማለት ነው። ያንን የቀጠለችውን አርቲስት ጸጉሯን ይዞ እንደዚህ ሲወዘውዛት እስኪ እንደኔ ደስ ያላችሁ ማለት ነው። እንዴ በጣም እኮንም፣ ተቃጥለን አቃጥላ ደፋን እኮ ነው ጨንጓራችን እኮ በላጠሰችው። በቃ አሁን ወጣች ብለን ሄዳ መልሳት መለሳለች። አሁን ደግሞ እንግዲህ አስባችሁታል። በእሷ ምክንያት እንግዲህ የፍቅርና ታዲን የተናገረቻትን በቃ ስቡት፣ በጣም ከባድ የአማርኛ የተናገረቻት እንግዲህ በሷ ምክንያት አሹ ከስራው ተባሮ እንግዲህ አሹ የሚገርማችሁ እንትና ጋር ራሷ አልሄደም፣ ልጅቷ ጋር ማለት ነው። ሮሚ ጋ ሮሚ ጋ እንኳ አልሄደም። እንግዲህ ቤት ሮሚ መታ የት ነው አሹ ዛሬ የለም? ሊ ስትል እንግዲህ ሩታናት የነገረቻት ከዛ ሂደው ነበረ። እንግዲህ አሁን እስካሁን ድረስ ያለበት አይታወቅም። ስልኩም ይጠራ አያነሳውም የነበረ ግን በኋላ ላይ ስልኩም አይሰራም ጥሪ አይቀበልም ነው የሚለው። በዛም እንግዲህ ሮማን በጣም ነው እንትን የሆነችው ማለት ነው። ምክንያቱም ሮማን አልሰማችም ነበር ይሄ እንደዛ አይነት ነገር መፈጠሩን። አዴም ወዲያው ሄጅ እንትን እንደተፈጠረ ወደ ጓደኛዋ ለሊጋ ነበር ሄደችው እና ሮማን ጋር ስላልተገናኙ ሮሚ አልሰማችም ነበር ነገር እዮሹን። በዛም እንግዲህ በጣም ነው ሮሚ የሚያዘነችው። ሁሉም ቤተሰብ በጣም እንትን ብለዋል። ግን ዋናው ትልቁ ነገር ዴቭ አዴቭና ፍቅር እግዚአብሔር ይመስገን ይነዋል። ፍቅር ግን እንግዲህ እስካሁን ድረስ ይሄን እንኳን የሰራትን ሰው አላወቀችም። ቤዛና ስትባል እንኳን ቤዛ ንጹህ ሰው ነች ቤዛ ይሄን አታደርግም ቤዛ ምናምን እያለች ማለት ነው። ምክንያቱም ለተንኮል ስትተባበራት ስለነበረ አሁንም እንደዚያው ስለመሰላት እየተገየ ተከራከረችላት ነው፣ ቋሚ ጠበቃ ሆነ አለ ማለት ነው። ለእሷ ግን ምንም ዋጋ የለውም ማለት እሷ ከምትለው በላይ ነው እንግዲህ በምግቧ ጨምራ እየሰጠቻት ማለት ነው። ያንን መብላቷን እንኳን እሷን አሳትል እስካሁን ድረስ አደይ ናት አደይ ናት ዴቭ አይነት ተጨፍኗል። በኔና በአንተ ፍቅር ቀንታ ትላለች ማለት ነው። እንዴ እሷን መቼ ፍቅራት? እንዳዲ መጀመሪያ ፍቅራን እኮ ፍቅራት፣ በየት ብሎ ነው የሚያፈቅራት? እንዴት ሊያፈቅራት ይችላል? በየት ብሎ የሚያፈቅራት ያለው። አይ አደይ እና ደብናችሁ በጣም ትልቅ ፍቅር ውስጥ እንትን ያሉት ስለዚህ አደይ እንዴት የምትወደው ልጅ ታደርጋለህ? አታደርግም። ምክንያቱም ፍቅር አደይን ከቤት ማስወጣት ስለሆነ ትልቁና ትልቁ እንትኗ እንግዲህ እናትዮዋ ስትናገራትኝ አደይ እንግዲህ ልብሶቿን ሸፈካ ከፋ፣ እንግዲህ ለሊጋል ነው በቃ ትዬ በዚህ ሁኔታ እዚህ መቆየት አልችልም ብላ ስትመጣ በቃ ፍቅር ያለ ደስታ ድጋሚ ወደዚህ ሲቲሽን ራሱ እንዳታዞር፣ እንኳንም ወጣሽ በይህጂ ታዲያ እዚህ ምን አቆመሽ ምናምን አለችው ማለት ነው። ግን እናትዮዋ ነው እንደዛ አይሆንም። እስኪ ተረጋጊና ቤዛ የምትመጣና ነገሩ ይሁን ተመካክረን ከዛ በኋላ ነው አንቺ የምትሄጂው ስለዚህ ተረጋጊ ከጂ ክላስሽ ጓዝሽ እናስቀምጪ ብላታለኝ ማለት ነው እሺ ብላ እሷም እንግዲህ አዴን ተመልሳለኝ ስለዚህ አሁን ቤዛን ደሞ ዳይመንድ እያናዘዛት ደህና አድርጎ እየገረፋት እንዳለ እንግዲህ የፍቅር እናት ደረሰኝ ማለት ነው ምንድነው ምናምን ስትል እትዬ ምናምን አለች ግን ያው እሷ እንደዚህ ምናምን ብላ ነገሩ ይህ እንትን ለማለት ትሞክራለች፣ ግን ዳይመንድ ደግሞ ከእውነታው ፈቀቅ ስለማይል አይፋታትም በርግጠኝነት ማለት ነው። ምክንያቱም ያዴ እውነት መውጣት ስላለበት እቤት ሂደሽ ይህንን ድምጽሽን ትሰጫለሽ ብላ ብሏታል። እሷም እንግዲህ ሲዞ ሲያናዝዛት ኦሬዲ ተናግራለ ለዳይመንድ ነግረዋለች። አዎ እኔ ነኝ እኔ ነኝ አበለዋቸው ነው ያለችው ማለት ነው። ስለዚህ በዛ እንግዲህ ዳይመንድ ሂደሽ እዛ እቤት ውስጥ እኔነኛው ብለሽ እንትን ከዛ ቤቱ ከቤተሰቡ አዴይን ነጻ ነፃ ማውጣት አለብሽ ብሎ ነው እንግዲህ እዬ ከለከለ ይዟት ይዟትኝ ሄደው ሌላዋ ደግሞ ደሞ ቲና ናት። ቲና ደግሞ ድንገት መጣህው ጥልቅ ጥልቅ እያለሽ በቃ ወይኔ አዴይን እና ዴቭ ለመለያየት ስንት ሰው ነው የሚጥረው? ቤዛ፣ ፍቅር፣ ቲና፣ ሩታ በቃ ሞላው ቤቱ ማለት ይቻላል። እንግዲህ ለሊና ሮማን አሹ ያው የሷው ቤተሰቦቿ ናቸው እንግዲህ አዴይ እንጂ፣ ሌሎቹ በቃ ሞላ ቤተሰቡ ነው እንደዚህ የምንጨረጨረው። እንግዲህ ቲናን አርፈሽ ተቀመጭ አይመለከትሽም፣ ማንም አይሰማሽም። ላን ሲጀመር አንቺን የምንሰማበት ጆሮም ሆነ ምንም የለንም፣ እና ያለቻት ማለት ነው በጥፊ ነው ያጠረናቻት በነገራችን ላይ አዴ ማለት ነው። ከዛ ሲቀጥል ደግሞ ለሊ ለራሱ ምን አባሽ ያግማማሻል ውጪ ከዚህ ጥፊ ምንድን ስለምታወሪው ነገር ለኛ ግልጽ አይደለም ነው ያለቻት ማለት ነው እንግዲህ የፍቅር እናት ያው ቡርቡር እያለች ነው። አዴይ ደግሞ ለአዴይ ያው ሽንጥ ወጥሮ እየተከራከረ ነው። አዴይ እንደዚህ አታደርግም፣ አዴይን ይቆቃታል፣ አዴይ እኮ እንደዚያም ታደርግ ሰው አይደለችም እያላን ነበረ። ለፍቅር እናት ራሱ እየነገራት ነበረ ታለም አዴይ እኮ እንደዚያ አታደርግም ሲላት፣ እኔም ብዬ ነበር ከልጄ ንጥ ያለሽም ብዬ እያልኩ ነበረ። ለካ ልጄ ፍቅር እስካሁን ልክ ነበረች እያለች ነው። እናትየዋም ያው ያው ለምን እንዴት ብላ ጥያቄ መጠየቅ ስለማትል ሌላኛው እንግዲህ በቀጣይ ክፍል ይዘን እንመጣለን እስከዛ ሰብስክራይብ እያደረጋችሁ ቆዩ።